አሰላሙ አሌይኩም ረህመቱላይ ዋበረካቱ ወድና የተከበራችሁ የቻናል ለቤተሰቦች ሰላም ያለውላችሁንም ለስ ቻናል አዲስ ከሆናችሁ ላይ ክሸር ሰብስ ክረቤ ያደረጋችሁ አበረታቶች ዛሬም በአድስ ረዕስ መጥቻአለሁ። እሱም ምንድን ነው? የጦስኝ የጤና ጠቀ ሜታዎች በሀገራችን በተመጣጣኝ ዋጋና በቀላል የሚገኘው ጦስኝ የመጀመሪያ መገኘው ሜዲትሪሊያን አካባቢ ነው ተብሎ ይገመታል። ከነፊራኡን ዘመን ጀምሮ ለምግብነት፣ ለህክምና፣ ለመልካም ማዕዛ የሰው ልጅ ሲጠቀምበት ይኖራል። ጥቅሞቹ፣ የደም ዝውውርን ጤናማ ያደርጋል። በጦስኝ ውስጥ ከፍተኛ መጠን ያለው አይረን የተባለ ንጥረ ነገር አለ። በተጨማሪም በጦስኝ ውስጥ እንዴ ማግኒዚየም፣ ፖታሲየም፣ ፎስፈረስ ና ካልሲየም ያሉ የተለያዩ ሚኔራሎች አሉ። በዚህ ምክንያት ጦስኝን ስንጠቀም ሰውነታችን የሚያመርተውን የቀይ የቀይ የደም ሴል ብዛት ይጨምራል ይህ ማለት ደግሞ የደም ዝውውራችን በጣም ጤናማ ይሆናል እንዲሁም ኦክስጅን ወደ ብልቶቻችን በቀላሉ ይዳረሳል ይህም የድካም ስሜትን ይቀንሳል ወይንም ቶሎ ቶሎ እንዳይደክመን ያደርጋል አይናችንን ጤናማ የአይናችንን ጤና ይጠብቃል። በጦስኝ ውስጥ ካራ ካሮቲኖይድ እና ቪታሚን ኤ ይገኛሉ። ይህ ማለት ደግሞ ጦስኝ የአይናችንን እና የእይታችንን ጤና ይጠብቃል። የደም ግፊትን ለመቀነስ በሀገራችን በሰፊው የሚታወቀው ጦስኝ የደም ግፊትን እንደሚቀንስ ነው። የተለያዩ ጥናቶች እንደሚያሳዩት ጦስኝ የደም ግፊትን ለመቀነስ በጣም ጠቃሚ ነው። በጦስኝ ውስጥ የሚገኘው ፖታሲየም የተባለ ንጥረ ነገር የደም ግፊትንና የልብህመትን ለማስተካከል ጠቃሚ ነው። የደም ግፊት ካለብን ከሐኪም ክትትልና ከመድኃኒትነት በተጨማሪም ከሐኪሞች ጋር በመመካከር ጦስኝን ለምግብነት ብንጠቀመው ጥሩ ነው። አንታይ ኦክሳይደንት ነው። አንታይ ኦክሳይደንት ማለት በሰውነታችን በሰውነታችን በመኖር ብዛት በምንመገበው ነገሮች ምክንያት ከአካባቢያችን የተነሳና በተለያየ ምክንያቶች ጎጂ የሆኑ ንጥረ ነገሮች ያመርታል። እነዚህ ንጥረ ነገሮች ደግሞ ሴሎቻችንን ያደክማሉ ወይም ይጎዳሉ። ይህንን የሴሎችን ጉዳት የሚከላከል ንጥረ ነገር ደግሞ አንታይን ኦክሳይደንት ይባላል። ጦስኝ በውስጡ ብዙ አይነት አንታይ ኦክሳይደንቶች ይዟል። ለምሳሌ ዜያ ዜንፌን እና ሉቲን የመሳሰሉ አንታይን ኦክሳይደንቶች ጦስኝ ውስጥ ይገኛሉ። ስለዚህ ጦስኝን ለምግብነት መጠቀም ጤናችንን ለመጠበቅ ይረዳናል። የመተንፈሻ አካላትን ችግር ሊቀርፍ ይችላል። ለዘመናት የባህል ሐኪሞች ጦስኝን የመተንፈሻ አካላት ችግሮችን ለማከም ሲጠቀሙበት ኖረዋል። ብሮካይንቲስ፣ ጉፋን፣ ሳል፣ አራርጂክ እና ሳይነስ የመሳሰሉ ችግሮች ካሉብን ጦስኝ ፍቱን መፍትሄ መድሃኒት ሊሆን ይችላል። በመተንፈሻ አካላችን ውስጥ ያለውን ንፍጥና አክታ በማስወገድ ሰውነታችንን እንዳይቆጣ በማድረግ እና ቫይረሶችን በመከላከል መተንፈሻ አካላችንን ጤናማ ያደርጋል። አጠቃቀም ጦስኝ መልካም ማእዛ እና ጣዕም ስላለው የተለያዩ ምግቦችን ስንሰራ ለማጣፈጫነት መጠቀም እንችላለን። ለምሳሌ የአሳ የዶሮና የስጋ ምግቦችን ስናዘጋጅ አርስቶ ግሪል ከላይ ሳይበዛ በመጠኑ መነስነስ እንችላለን። እንዲሁም ከፓስታ ከሩዝና ከቢዛ ጋር አብረን መብላት እንችላለን። የጦስኝ ሻሂ አንድ ብርጭቆ ውሃ በደንብ እናፈላለን። አንድ የሻይ ማንኪያ ጦስኝ እንጨምርበት እና ከእሳቱ ላይ እናውጣለን። ለአስር ደቂቃ ከነቅጠሉ እናስቀምጠውና እንጠጣለን እናስቀምጠውና አጥልለን እንጠጠዋለን። ብቻውን መጠጣት ይቻላል። ነገር ግን ለጣዕሙ ሎሚ ወይም ዝንጅብል ወይንም ትንሽ ቀረፋ መጨመር ይቻላል። ውድ ቤተሰቦች ይሄ የዘረዘርኩት ብቻ አይደለም። የጦስኝ ጥቅም እጅግ በጣም ዘርፈ ብዙ ነው። ጦስኝ በመሰረቱ እኛ በሀገራችን ላይ የምናገኛቸው ሀገራችን ላይ ያሉ እጽዋቶች ሌላው ሀገር ላይ የሌለ እኛ ሀገር ላይ ያለ ወላኪን የማንጠቀምበት እጅግ በጣም ብዙ አለ እና በቤታችን በሀገራችን ብዙ ጊዜ እናገራለሁ እኔ በኬሚካል ከተመረዙ መድኃኒቶች ከመውሰድ ይልቅ እንደዚ አይነት መድኃኒቶች፣ አሁን ለምሳሌ ሞሪንጋ ለደም ግፊት ለስኳር በጣም ፍቱን ነው። እጦስኝ ራሱ ሳይበዛ በጣም ሀሪፍ ነው። ስለዚህ በሀገራችን በሚገኙት በተፈጥሮ ውጤቶች ራሳችንን እንንጋባገብ እናክም

ነውና ዱዓ እናድርግ፣ ጾሎት እናድርግ ለሀገራችን። ሰራሀ እኔ እንጃ፣ የሀገራችን ጉዳይ እውነት እኔ እንጃ። ብቻ እስኪ በጾሎት እናስብ። ሰላም አለይኩም።